ብቻችንን ደስተኛ መሆን መልመድ እግዚአብሔርን መደገፍ ይበልጣልና፣ አላቅም ለማን እንደሚጠቅም ነገር። ሁላችንም ግን ከባድ ጊዜ እናሳልፋለን እና እግዚአብሔር አብሮን ሚሆን ከሁላችን፣ ከእውነት በችግራችን፣ በሐዘናችን፣ በጭንቀታችን ይግባ። መጥፎ መንፈስ ከሁላችንም ላይ ይረቅ ነው። በእርግጥ አንዳንድ ስሜቶች አሉ፣ አደለ? ለደቂቃ እንደ ዕብድ የሚያደርጉም አይምሯችንን የሚያስቱን ያቺ ሰዓት ነች። ሴጣን ነው የሚተባበርበት ሰዓት እና ያቺን እንደ ምንም እንደው መዳን ያለ ሚጠብቀን እያለ እንላፏት ና ዶናል አቅቶናል ተረስተናል አሞናል በጣም ከብዶናል ለእግዚአብሔር ግን ቀላል ምንም ቅዱስና ልዩ አልተጣሉም እንደዚህ ተጣልተዋል ተጣልተዋል ተጣልታችኋል ግን በምን እንደተጣላችሁ አላውቅም እውነት ለመናገር ተጣልታችኋል አንድ ቤት የምትኖሩ ሰዎች ተለያይታችሁ ቪዲዮ ምንም አትሰሩ ሰሩ በዛ እቃ ይሽጠሻል። ምክንያትሽንም ደግሞ እናውቃለን። ምክንያቱም ሰው ከባሉ ጋር ከተጣላ እኔ ለምሳሌ ኮንዶሚኒየም እያለው ነበርኩ ከባሌ ጋር የምኖሩ ልክ ከሱ ጋር አፓርትመንት መጥቼ ስከራይ እቃ የሸጥኩት የኮንዶሚኒየሙን እቃ፣ ምክንያቱም ትዝታይም ትውስታይም አብሮ እንዳይመጣ ፈልጌ ሽጥት አደረኳት። ብራውን ሶፋ ነበረኝ ከዛ ኮንዶሚኒየም ጋር፣ አዲስ ሶፋ ገዛሁ። የሱ የሆነ ትዝታ እንዲኖረኝ ስለማልፈልግ፣ ምክንያቱም ስንት ነገር ስንት ነገር ከኳሳት መጣ በፊት ስንት ነገር የኔ ፍቅር፣ የኔ አበባ፣ የኔ ቡጥ ምናምን የተባባልን። ስለዚህ ትውስታው እንዲመጣ አሁን እንዲመጣ ስላልፈለግኩ ሽጥጥ አድርጌው እዚህ መጣሁ። አያችሁ፣ የእኔም ታሪክ አለ እዛ ቤት ማለት ነው። እቃውን ሁሉ ሸጠችው፣ ኦንላይን ላይ ሸጠችው። አልፈልግም አለች እች ሴት። የሆነ እኔ እንዶ አፏን ሞልታ ወታት እናገረች። አለቁ ንግስት ናት። ባይዘወይ እንቁላል አርገ መያዝ ያለበት ሴት ናት። እንደ እሱ አይነት ሴት ያስፈልጋሉ ለሀገራችን፣ ለብዙሀን ሴቶች ትምህርት የሚሆኑ ሴቶች ናቸው። በዚህ ዘመን እንደሱ አይነት ሴት ማግኘት መታደል ነው እና